ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት አደራ ልጆች በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሙሉ እንኳን ለዳግማ ተንሳይ በሰላም፣ በፍቅር በምሕረቱና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለስ ደቂቃ አላደረሰን ለኃያሉ ልዑል እግዚአብሔር ክብር ምስጋና ሁሉ ለርሱ ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወዳጄ ሆይ እባክህን ክፋት አይሙቅህ፣ መልካም ነገርም ብርድ ብርድ አይበልህ። ለክፋት አቅም ካለህ ለበጎ ነገርም አቅማለህና ተግባርህ የምርጫ ውጤት ነው እና አስብበት። ገንዘብ የሚመልሰው የገንዘብን ጥያቄ ብቻ ነው። ሁሉንም ነገር ገንዘብ ያስገኝልኛል ብለህ አታስብ። ወዳጄ ላለው አትሩጥ። መጽዋትህና ተግባርህ በአቅምህ መጠን ይሁን እንጂ ከአቅምህ አትነስ። ደሃም ወንህ ተበድረህ ስጦታ አትስጥ። በጣም ካልቸገረህ ለቅንጦትም አትበደር። አዋን አደራህን፣ ለሀብታም አትሳቅ። የድሃ ጉልበት አይለፍብህ። ያለ ሰው ሰው አልሆንክምና ሰው አትጥላ። የወጣህበትንም መሰላል አትገፍትር፣ ለመውረድም ያስፈልግሃልና። ያየኸውን ሴት ሁሉ የመውደድ ጠባይ ካለቀቀህ ትዳር አትያዝ ወይም አትያዥ። ካልጋበዙህን በቀር አማካሪ አትሁን። ባልጠሩህ ስፍራ አቤት አትበል። ካልሾሙህ መሪ አትሁን። ጉድለት በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሁነህ ሲስቁልህ የምትስቅ ሲቆጡህ የምታለቅስ አትሁን። ነገርህን በልክ ቃልህን በጣም ድምፅህን በዝግታ ፈጽመው። ወዳጄ ሆይ፣ እውር እንዳይሉህ ያልታየህን አያለሁ አትበል። ጫካኝ እንዳይሉህም ያልተሰማህን ጩኸት እሰማለሁም አትበል። ንፉግ እንዳይሉህ ያለ አቅምህ እረዳለሁ አትበል። ነገር አይገባውም እንዳይሉህ ያልገባህን እንደገባህ አድርገህ አትለፍ። አንድ በጎ እውቀት ሳትጨብጥበት የዋልክበትን ቀን እንደኖርክበት አትቁጠረው። ስለዚህ መጽሐፍትን አንብብ አዋቂዎችን ጠይቅ፣ ሁሉን ሳትንቅ ስማ። ደጋፊዎች ተከታዮች አይደሉም። ሰዎች ስለደገፉህም የያዝኩት እውነት ነው ብለህ መንቻካት ትሁን። ምናልባት ዛሬ የሚጮውልህ ዛሬን ሊረሱብህ ሊሆን ይችላልና፣ ሲያለቅሱልህም ቃልህ ማርኳቸውም ሳይሆን የሞተ ዘመዳቸው ትዝ ብሏቸው ሊሆን ይችላልና፣ አለቀሱ ብለህ ንግግርህን ድንበር አታሳጣው። እውነትንም በደጋፊ ብዛት እንዲያስመዝናት ተጠንቀቅ። ወዳጄ ሆይ፣ የተገፉ ነገስታት፣ ያጽናኑ ወዳጆች፣ የተዳፈነ ፍትህ፣ የሰዎች መልካምነት፣ የወላጆች ደግነት ተደብቀው የማይቀሩ ሀቆች ናቸው። በህልውናቸው የተወቀሱ በሞታቸው የተመሰገኑ መሪዎች ብዙ ናቸው። በቁስላችን ስፌት የሚለማመዱትን ስናይ ያጽናኑንን ነገር ግን የራሳናቸውን እነዚያን የጨለማ መብራቶች እናስባለን። ለጊዜው ሀሰት ያሸነፈ ቢመስልም ለዘላለም የሚያሸንፈው እውነት መሆኑን በግፈኞች ውርደት እንማራለን። መልካሞችን የምናውቃቸው ካለፉ በኋላ መሆኑ የዓለምን ስቃይ በእጥፍ እንዲጨምር አድርጎታል። ወላጆችንም ምን ያህል እንዳሰቃያ ናቸው ስንወለድ ይገባናል ውለታ ለመክፈል ስንዘጋጅ ግን እነርሱ አልፈው ይሆናል። እግዚአብሔር በዚህ ብሩህ ሰማይ ላይ የተቀመጠው የተደበቀውን እውነት ሊያወጣ ነው። ወዳጄ ሆይ ዛሬ ላይ የተደላደሉ ለዘላለም የሚኖሩ መስሎህ አትፍራ፣ ፀሐይም ትጠልቃለችና ጨርሶ አይጨልምምና ባጣኸው ነገር ውስጥ ያገኘኸውን አስብ። ክፉዎች ከሚወስዱብህ የሚሰጡት ትምህርት ይበልጣል። ከደጎች ይልቅ ጨካኞች ጉዞህን በማስተዋል እና በጥንቃቄም እንድታደርግ ያስተምሩሃል። የምቾት ቀጠናህ ሲነካ መብረር ትጀምራለህ። ገፊ አድራሻ ነው። እውነት ማር አይደለችምና አትጣፍጥም እየመረረስ ግን ታድናለች። ወዳጄ ሆይ፣ ያለ እውነት ፍቅር ሽንገላ፣ ደግነት ማስታወቂያ፣ ንግግር ቅጥፈት፣ ትምህርት የተሳሳተ መረጃ፣ ጥበብ ዝሙት፣ ጉዞ ግብ የለሽ፣ ጾም ረሃብ፣ የሃይማኖት ልብስ ግብዝነት ነው። የእግዚአብሔር ዙፋን እውነት ነውና ስራህን በእውነት ስራ። በመጀመሪያ ቀን ግንኙነት የሰውን ጨዋነትና ደግነት አወኳት አትበል። ሰው እንደ መጽሐፍ ነው። ቀጣዩን ገጽ ካልገላለጥከው መጽሐፍንም አታውቀውም። እያንዳንዱ ቀንና አጋጣሚም ሰውን በጥቂቱ የሚገልጠው አደባባይ ነው። የሚገለጠው አደባባይ ነው። እስክትሞት ድረስ እንኳን የሰውን የራስህንም የማታውቀው ጠባይ አለ። ሰው ታውቆ የማይጨረስ ፍጡር ነው። ወዳጄ ሆይ በፍቅር የጀመረው የሰው ሕይወት ጉዞ የሚጠናቀቀውም በፍቅር ነው። ፍቅር ትግሎችን ያቃልላል። እግዚአብሔር የጻፈው ሕይወትህ እርሱ መልኬ የሚል ነው። መቅደሙ ትዕዛዜን ጠብቅ፣ መግቢያው ህብረት አስፈላጊ ነው የሚል ነው። ምዕራፍ ለሌሎች ኑር፣ ማጠቃለያው የዘላለም ቤት ደርሰሃል የሚል ነው። እንዲህ የጻፈልህን አምላክህን አመስግን። ወዳጄ ሆይ እውነተኝነት ማለት ዓለም ሁሉ እየዋሸ እውነትን መናገር ነው። ጥርጥር ሲያንገላታህ ማረፊያው ወደብ እምነት መሆኑን አስተውል። ያለ ብርሃን መሰማራት፣ ያለ እውነት ማወቅ የለም። ብዙ መገለጫዎች ቢኖሩትም እግዚአብሔር አንድ ነው። እግዚአብሔር አንድ በመሆኑ ለሚያምኑት አንድ ልብን ይሰጣል። አምላክ ሁለት ቢሆን አንዱን ስታስደስት አንዱን ያስከፋህ እየመሰለ ትሰቃይ ነበር። ወዳጄ ሆይ ዝና ያለ ደስታ፣ ፍቅር ያለ ክብር፣ ገንዘብ ያለ ቸርነት፣ ትዳር ያለ መተዛዘን ልጅ ያለ ስነ ምግባር፣ ጉርብትና ያለ መረዳዳት፣ ህግ ያለ ተፈጻሚነት፣ መንግስት ያለ ሰላም፣ ኢኮኖሚ ያለ ሞራል፣ እውነት ያለ አስተማሪ፣ መንገድ ያለ መሪ፣ መንፈሳዊነት ያለ ትህትና፣ ክህነት ያለ ከባቴ፣ ክህነት ያለ ክባቴ አበሳነት፣ ስብከት ያለ ጥበብ እረኝነት ያለ ትጋት፣ ጌጥ ያለ ወገን፣ ሀብት ያለ አገሩ ከንቱ ነው። ወዳጄ ሆይ፣ የሰጠውን እርሳው፣ የተቀበልከውን አትርሳ። የመረጥከው ቀርቶ የተመረጠልህን ስትቀበል፣ ህይወት ከአንተ ቁጥጥር ውጭ እንደሆነችም ተረዳ። ማግኘትህን የምታውቀው የምትፈልገውን ስታውቅ ነው። ለሕፃናት ውሸት፣ ለወጣቶች ፍርሃት፣ ለጎልማሶች ጥርጣሬ፣ ለሽማግሌዎች ጭንቀት የምትሰጥ ዓለም ውስጥ መኖር ያሳዝናል። ስለሚሰጥህ ነገር ሳይሆን ስለሚሰጥህ ነገር ሳይሆን ስለተሰጠህ ነገር አስብ ከሚሰጥህ የተሰጠህ ይበልጣልና እግዚአብሔር እግዚአብሔር አብ አንድ ልጁን ሰጥቶናልና በዚህ ዓለም ላይ ጭንቀትህን ወስደው አዲስ አየር የሚሰጡ ድሃዎች፣ ሕፃናትና እንስሳት ናቸው። በሩጫህ ለመርካት አታስብ። የሚያረከው ምንጭ ክርስቶስ ብቻ ነው። ወዳጄ ሆይ ሰዎችን የማስደሰት ጥረትህ ሰዎቹን በማስከፋት ይጠናቀቃልና ዝም ብለህ ለእግዚአብሔር ክብር ኖር። ዝም ብለህ ለእግዚአብሔር ክብር ኖር። አለምን የምታሸንፍበት ሰዎችን የምታስታግስበት ምስጢር በጊዜው የሆነ ዝምታ ነውና ይህንን አትርሳ ወደ መጣህበት ብትመለስ ህፃንና ጽንስ ነህ ወደ እውነቱ ብትገሰግስ የሰማይ ዜጋ ነህ ከዛሬ የትላንት ይሻል ነበር አትበል ከእግዚአብሔር እጅ የተቀበልከው ምንም ክፉ ነገር የለውም። መኖርህን በመውደድህ ሳይሆን ሰዎችን በመውደድህ ለካው። የጥያቄህን መልስ ስታገኝ መልሱ ጥያቄ ይሆንብሃል። ወዳጄ ሆይ ያጠለከው ጫማ ባዶ እግርህን፣ የለበስከው ልብስ ራቁት መወለድህን ካስረሳህ ሞኝ ነህ። በባዶነት ጀምረህ በባዶነት በምትጨርስበት ዓለም ሁሉ የእኔ ካልሆነ ብለህ አትታክት። በድብቅ እየወደክ በገሃድ የውድቀት ላይ አትዘባበት። ትምህርትህ ያልተማሩትን ካልረዳ አለማወቅ ነው። ያንተን ትምህርት ዋጋ ያለው ያደረጉት ያልተማሩት ናቸው። ጨለማን የማስወገድ ብርሃን ራሱ ጨለማ ነው። ፍላጎትህ ባለማወቅ የሰውን ድንበር አትግፋ። በክብር ለመኖር ልክን ማወቅ መሰረት ነው። ሐሰትን ከፈጠራት ያስረጫት የከፋ ነውና፣ የማታውቀውንም የምታውቀውንም ከመናገርህ በፊት አስብ። ወዳጄ ሆይ እውነተኛ ወዳጄ ሆይ ሐዘንተኛ ያደረገህ ሰዎች ጉድለት ሳይሆን ያንተ ከመጠን በላይ መጠበቅ ነው። ያንተ የሆነውን እንዲናኩብህ አትፈልግምና የሰዎች የሆኑት የሆነውን አትንካ። መልካምነትህን የሰሙ ከአንተ ማረጋገጥ ሲፈልጉ ክፉነትህን ሲሰሙ ግን ከአንተ ማረጋገጥ አይፈልጉምና አትደነቅ። ስለ ሌሎች በሚወራበት ጠረጴዛ ላይ አትቀመጥ፣ እልፍ ስትል ስለ አንተ ይወራልና። በጎ ስራህን ሰዎች ሲያወሩት ክብርህ፣ አንተ ስታወራው ውርደትህ ነው። ስህተቱን ሲያውቅ የሚደሰት የመማር ዓላማ ያለው ሰው ነው። ሰዎች ስላንተ ክፉ ሲያወሩ የክት ልብስህን እያወጣ ልበስ። በሚጠሉ ፊት ደስተኛ ሁን። የማይሰራ ሰዓት የማይሰራ ሰዓት እንኳ በቀን ሁለት ጊዜ ትክክል ነው ይባላል። ሦስት ሰዓት ላይ ቆሞ ከሆነ ጠዋትና ማታ ሦስት ሰዓት ላይ ትክክል ይሆናል። ሰዎችም ሰዎችም ወደቁ ብለህ ምንም መልካም ነገር የላቸውም አትበል። በጉጉት ከምጠብቀው ይልቅ በድንገት የምታገኘው ደስታ ደስታን ይሰጠሃል። ወዳጅ ሆይ አዲሱ ቀን የተሰጠህ አሮጌው አሮጌ ስህተትህን እንድትቀጥልበት ሳይሆን እንድትመለስበት መሆኑን እወቅ። እንደገና እድል ማግኘት በዓለም ላይ ውዱ ነውና የበደልካቸውን ካስ፣ የወሰድከውን መልስ። ፈርቶ ከመሞት ደፍሮ መሞት የቅጽበት መከራ ነው። በሕይወት ውስጥ ትልቅ ትምህርት በሁኔታዎች ውስጥ መረጋጋት ነው። ቃል ገብቶ ከማይፈጽም ቃል ሳይገባ የሚተገብር ይበልጣል። ቃል መግባትና መፈጸም ሁለት ጊዜ ማስደሰት ነው። በእግዚአብሔር ፊት የሚንበረከክ በሀያላም ፊት መቆም ይቻላልና ሁል ጊዜ ለጌታህ ስገድ! ሁሉም ነገር በውበት ቢቀጥል ኖሮ የትላንቷ አበባ ዛሬ ላይ አትጠወልግም ነበር። አንተም መልኬ ጠቆረ ኪሎዬ ቀነሰ ብለህ አትገረም። ተበድለህ ይቅርታ መጠየቅ ባለጌዎችን እንዳይለወጡ ማድረግ ነው። ሁል ጊዜ መፋቀር የለምና ሁሉንም ነገርህን አታሳይ። በማውራት የሚያምኑ ዝምታን አላዋቂነት ብለው ይጠሩታል። ለመስማት አትፍራ። እውቀትን፣ እውነትን፣ ፍትሃዊነትን፣ አዘኔታን የምታገኘው ሰዎችን ስትሰማ ነውና። ወዳጄ ሆይ በወንበር ላይ ተቀምጠህ ዓለምን መዞር ትፈልጋለህ? መጽሐፍ አንብብ። ዓለምን በእግራቸው የሚዞሩ ካላቸው እውቀት በመጽሐፍ የሚያዩት ያላቸው ማስተዋል ይበልጣል። መጽሐፍን መግለጥ ህይወትን ፊት ለፊት መግለጥ ነው። ካላነበብክ አንድ ህይወት ኖረህ ታልፋለህ። ስታነብ ሺህ ህይወት ኖረህ ታልፋለህ። በቤት ትልቅ ቴሌቪዥን ሳይሆን ትልቅ የመጽሐፍ መደርደሪያ ትከል። ቴሌቪዥን ዓለምን፣ መጽሐፍት ራስህን ያሳይሃል። ከስጦታ የሚበልጠው መጽሐፍን ለሰዎች መስጠት ነው። ነፃ ሰው ለመሆን ዘመናዊ ነፃነት ያለው ሰው ለመሆን አንባብ ይሁን። አለማወቅ ሰው ራሱን የሚያስርበት ትልቁ ወህኒ ቤት ነው እና በማንበብ ራስ ሰንፍታ መኖር ያለ ንባብ ጎደሎ ነው። ወዳጄ ሆይ አንድ ሰው እንዲህ አለ። ህይወት ሞትን እንዲህ ስትል ጠየቀችው ለምንድን ነው ሰዎች እኔን የሚወዱኝ አንተን ግን የሚጠሉህ? ሞትም መለሰላት፣ ምክንያቱም አንቺ ውሸት ነሽ እኔ ደግሞ መራራ እውነት ነኝ አለ ይባላል። አለሁ ማለት አለኝ ማለት ውሸት ነው። ጠዋት ለማታ መቀጣጠር ሀሰት ነው። በቅጽበት ብዙዎች ታይተው ይጠፋሉ። የሰው ህይወት በምድር ላይ እንደ ርችት ድምቀት ነው። ርችት ከፍታ ውበትና ብርሃን አለው። ይህ ሁሉ ግን ለቅጽበት ነው። ሰውም ሊሾም፣ ሊሸለም፣ ሊያብብ፣ ሊፈካ፣ ሊስቅ፣ ሊጫወት ይችላል። ይህ ሁሉ ግን ሐሰት ሊሆን ይችላል። አንድ እውነት አለ፣ እርሱም መሞታችን ነው። አንተ ግን እንዲበል እኔ መንገደኛ፣ ተሸኝቶ አዳሪ፣ ምን ክፉ ምን ክፉ አናገረኝ። እንግዲህ ከቀሪ ወዳጄ ሆይ አሸካሚው ወዳጄ ሆይ አሸካሚው ቀላል ነው ሲል ተሸካሚው ከባድ ነው ይላል። ለሰዎች ድርሻና አደራ ስትሰጥ አብረህ ሸክሙን መሸከም በሀሳብና በጸሎት መርዳትን አትርሳ። ምክርና ውጤ ለሰጪ ቀላል ነው እንዲሉ አንተም ሌሎችን ከመክመርህ በኋላ አንተም ሌሎችን ከመከርክ በኋላ ሌላውን በመከርክበት እንዳልፈትን እርዳኝ፣ ሌሎችን በመከርክበት እንዳልፈተን እርዳኝ ብለህ ጸልይ። እውነት የምትሰጥህን ግርማ ሞገስ ልብስ ሰፊው አይሰጥህም። ውሸት መናገር ውሸት መናገር ካልፈራህ እውነት መናገር አስፈሪ አይደለም። ለመናገር የፈራኸውን እውነት ገና አላወቅከውም ማለት ነው። ቁንጅና ሐሰት ስለሆነ ውድድር ይዘጋጅለታል፤ እውነት ግን እኩያ የለምና አይወዳደርም። የበዛ ውበት የማስጠላት ያለው በጣም ቆንጆ የሆነውን መወዳጀት ጠበቀውና ጥንቃቄው አድካሚ ስራ ይሆናል። ቆንጆ ዘማ እንጂ ዘማሪ መሆን ይቸገራል። ሰይጣን የወደቀው በውበቱ ነው። በሕይወት ውስጥ ገንዘብ የሚገዛው እርካሹን ነገር ነው። ውዱ ነገር በጸጋ የተሰጠ ነው። ከፈለክ ማድረግ ትችላለህ። ዝግ ልብ ስትይዝ መንገዶች ይዘጉብሃል። ወዳጄ ሆይ ሳትሞክር አልችልም አትበል። ብዙ መከራም ወደ ስኬት ያደርሳልና መሞከርህን ብዙ ሙከራም ወደ ስኬት ያደርስሃልና መሞከርህን ቀጥል። ከውብ አይኖች ይልቅ ውብ ልብህ የዚችን ዓለም ልክ የምታይበት መነጸር ነው። እግዚአብሔር የሚታየው በአይን ሳይሆን በእምነት ነውና የልብህን መስታወት ከጥርጣሬ አጽደው። ከሊቆች ይልቅ ቅኖች ማራኪ ናቸው። ሊቅ አዋቂ የሚባለው አለማወቁን በማወቁ ሲሆን፣ አላዋቂም ከሚታወቀው የማይታወቀው ብዙ መሆኑን ባለማወቁ የሚለፈልፍ ባለማወቁ የሚለፈልፍ ነው። አንድ ያላት እንቅልፍ አንድ ያላት እንቅልፍ ያላት እንዲሉ፣ ትንሽ እውቀት አፍ እንጂ ጆሮ የለው። ስልጡን የሚባል ሰው ድንበሩንና ገደቡን የሚያውቅ ነው። መሳሳት የመስራትና የመሞከር ውጤት ነውና በመሳሳትህ አትጸጸት። ከመልክ ቀና ጋራ አንድ ሰዓት መቀመጥ አንድ ደቂቃ መቀመጥ ከአዋቂ ጋር አንድ ሰዓት መቀመጥ አንድ ቀን መቀመጥ ከሆነብህ፣ ፈራሽ ማንነት ይዛሃል ማለት ነው። እሳቱን የማትለኩስ ከሆነ እንጨቱን አትፍለጥ። የማታስተምር ከሆነ ሰዎችን አትሰብስብ። የማትቀድም ከሆነ ራይህን አትተርክ። የማትቀድስ ከሆነ ደወል አትደውል። ወዳጄ ሆይ አዲስ ሀሳብን ለመስማት አትፍራ አዲስነቱ ለአንተ እንጂ ለሰው ዘር አይደለምና ዓላማ ያለውን የሚቆመው ዓላማ ያለውን የሚያቆመው ሰራዊት የለምና በዓላማ ኑር እናትና ሚስትህ በፍቅር ጥላቶችህ በማዋከብ እንዲያቆሙህ አትፍቀድ ሰውን የሚያኖረው ጉልበቱ ሳይሆን መልካም እልሁ ነውና ውስጥህን ሽንፈት አታሰመው። ትምህርት የፍቅር ስጦታ እንጂ የአለቃ ቀንበር አይደለምና ማስተማር እድልህ ሲሆን ፈትፍተህ አባብለህ ስጥ። ባንተ ደግነት የምታስተምረው ትምህርት ይወደዳል፣ ባንተ ብስጭትነት ትምህርቱ ይጠላል። ቅኔን የሚያውቅ ሰምና ወርቅን የማይለይ ትውልድ ከማ ትውልድ ከማሽን የተለየ አይደለም። ሰምና ወርቅን የማይለይ ትውልድ ከማሽን የተለየ አይደለም። ወዳጄ ሆይ ስልጣኔዎች ሁሉ አስደሳች የሚሆኑት በነፃነት ሲሰሩ ነው። ነፃነት በሌለበት አገር ከእግሮች ይልቅ አእምሮዎች ይታሰራሉ። በግድ ስልጣኔን አምጡ ያሉ አገሮች ቢሰለጥኑና የጦር መሳሪያ የበላይነትን ቢይዙም የዜጎቻቸው እስር ቤት ናቸው። አንተም አገርን ለመምራት እድል ባገኘ ጊዜ ነፃነት እንደሚተነፍሱት አየር አስፈላጊ እንጂ ቅንጦት መጥሎ አይሰማ። በታሪክ ሲገዳደል የሚኖር ዛሬን የሚኖርበት ምክንያት የሌለው ነው። ታላቅ ነገርን ብቻ ሳይሆን ምሳሌ የሚሆንን ነገር ፈጽም። ደካማ አምሮ ደካማ አካልን እያዳበረ ይመጣል። የእለት መታከት የዘመን የጠባይ ስንኩልነት ባህሪ የሆነ ያድጋልና፣ ተጠንቀቅ። ሌላው እንዲሰራለት የሚፈልግ ሰነፍ ሌላው የእርሱን ምግብ እንዲበላበት አይፈልግም። ሰነፍ ማለት ለስራ የደከመ ለመብል የበረታ ማለት ነው። ነገ በብሩህ የማትታይ ከሆነ የዛሬ ደስታህ እንቅፋት አለበት። ስለዚህ ነገን ተስፋ አድርግ። ወርቅ ብዙ አፈር ተጭኖታል! ማዕድናትም በጥልቀት ይኖራሉ። እድልም በማዕበል መካከል ትቀምጣለች። እራስህና ከሰዎች ጋር የሚያስተዋወቅህ ማጣት ነውና ማጣትን በብዙ አትጥለው። ወዳጄ ከዚህ ከምታየው ምስል የትኛው ነህ? ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ ወለመስቀሉ ክብር ይቆየን፣ አሜን። ኛልቸርነትህ ልክ የሌለው ደግነትህ እንዳንተ አይነት ከየት ይገኛል። ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። አኖሮኛ ቸርነትህ ልክ የሌለው ደግነትህ እንዳንተ አይነት ከየት ይገኛል ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። ያቺ ፈዋሽ አደኝች ዛሬም ለእኔ ተዘርግታ ባጢአት ርቄን እንዳልኮት አስረህኛል በውለታ ደግሞ ሲወት ምርጫ ቢሆን ካንተ ወዲያ ማን ይከዳል።